የታውረስ ደካማ ጎኖች። አንደኛ ግትርነት። ታውረስ ግለሰቦች በጠንካራ ፈቃደኝነትና ቆራጥነት ይታወቃሉ። ይህም አንዳንድ ጊዜ እንደ ግትርነት ሊገለጽ ይችላል። ለውጥን ይቃወማሉ ወይም ለመደራደር እምቢ ሊሉ ይችላሉ። ይህም ከአዳዲስ ሁኔታዎች ጋር ለመላመድ አስቸጋሪ ያደርጋቸዋል። ሁለተኛ ባለቤትነት ታውረስ ደህንነትንና መረጋጋትን ከፍ አድርገው ይመለከቱታል። ይህም በግንኙነቶች ውስጥ የባለቤትነት ባህሪን ያስከትላል። የሚወዷቸውን ለመጠበቅ ካላቸው ፍላጎት በመነሳት በቅናት ወይም የሚወዷቸውን ሰዎች የመቆጣጠር ፍላጎት ሊያድረባቸው ይችላል። ሶስተኛ፣ ፍቅረ ንዋይ ታውረስ በህይወት ውስጥ ላሉ ጥሩ ነገሮች ባለው ከፍተኛ አድናቆት አንዳንድ ጊዜ በቁሳዊ ነገሮች እና በምቾት ላይ ከመጠን በላይ ሊያተኩር ይችላል። ይህ በሀብትና በቅንጦት ላይ ያለው አጽንኦት ወደ ላይ ላዩን ወይም ለቁሳዊ እሴቶች አድናቆት ማጣትን ሊያስከትል ይችላል። አራተኛ ለውጥን መቋቋም። ታውረስ ግለሰቦች ብዙውን ጊዜ የተለመዱና የተለመዱትን ይመርጣሉ። ይህም ለውጥን ይቋቋማሉ። ይህ የግል እድገታቸውን ሊያደናቅፍ እና ልምዶቻቸውን ሊገድብ ይችላል። አምስተኛ ስንፍና ታውረስ ታታሪ ቢሆንም በተለይም አደጋዎችን ለመውሰድ ወይም ከምቾት ዞናቸው ለመውጣት ወደ ስንፍና ወይም ቸለተኝነት ዝንባሌ ሊኖራቸው ይችላል። ስድስተኛ መደሰት ታውረስ ተድላና መጽናናትን ያስደስታቸዋል። ይህ ደግሞ አንዳንድ ጊዜ በምግብ መጠጥ፣ ወይም ሌሎች ተላዎችን ከመጠን በላይ ወደ መመገብ ሊያመራ ይችላል። የዝንባሌ ጤንነታቸውንና ደህንነታቸውን ሊጎዳ ይችላል። እነዚህ ድክመቶችን በመገንዘብ ታውረስ ግለሰቦች በግላዊ እድገት ላይ ሊሰሩና በህይወታቸውና በግንኙነታቸው ውስጥ ሚዛናዊ አቀራረብን ለማግኘት መጣር ይችላሉ። በዛሬው ቪዲዮአችን የታውረስ ኮከብ ድክመታቸውን ተመልክተናል። ሳብስክራይብ እያረጋችሁ፣ እንዲሁም ይህን ቪዲዮ ላይክ እና በታውረስ ኮከብ ለተወለዱ ሰዎች ሼር እያረጋችሁ በቀጣይ በጀሚኒ ቪዲዮ እንመለሳለን።